ል ነው ይጠገብኝ? ቀረ ምን እየሆናችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ማሚ! ሩታ ዝም በይ። ምንም አስተባባይ አልፈልግም። ማሚዬ፣ ሩታ ስራ ነው እሷ። ቆይ ለው ፍቅር አልተሻለችም። የእሷ መጥፋት አንቺን ምንም አያሳስብሽም? በቃ ያሳስበኛል እንጂ ማሚ። ሊዱን አትም አትስሚያለሽ? እሺ ዝም ብላ ተሰብስበን ምግብ በላን እንጂ ወንጀል አልሰራንም። ጀም ትቆጪ እኛ ፍቅር ደግሞ እዛ መኝታ ቤቷ ወይ ደግሞ ሳሎን ያለው ሶፋ እንጂ ወዴት ትሄዳለች ብለህ ነው

ስራሽን ሁሉ ረስተሽ ነው አሁን አይንሽም በጨዋታሽ የምትሄጂው አንተ ምንም አይመለከትም አሹ ማስ ሲያስገባሽ እሱን እናያለን ነይ ወዲህ አሹ የምፈራ እንደ ምስ አንተ አይመለከትም የሚመለከትም ዞር በል እኔ እዚህ ቆሜ ነው አንቺ እኔን ዘለሽ የምትሄጂው አሹ አጣብሰጭኝ ዞር በልልኝ ምንድን ነው ምን እያረካት ነው እሞዬ አስለቅቁኝ አስገድዶኝ ነው ልቀቃት እንጂ ምን እያደረካት ነው አይ እናት ስራዋ መቼ ሰሙና ያደረገችው ምንም ታድርግ ምንም ልቀቃት እንዴ ሴት ልጅ እንዴት በዚህ ልክ ታወራለን አልተማለ አመሰግናለሁ። ማሙ ቆይ ምንድን ነው ችግራችሁ? ጨባችሁ ምንድን ነው? ምስተናል ማ እኔ አሹ ነኝ። እቺ ሰይጣን ተመሽረ የማገቡ አሁን ቆሜ ቀራለሁ ነው እንጂ እሷንማ አላገባትም። ቆይ ምንድን ነው አንተ ችግር ምንድን ያጣላችሁ? እስኪ አንቺ ንገሪኝ። አይመለከትሽም ሲመስለኝ ካለን ልገትሻለሁ አይደል? ሌሊዬን ታውቂያታለህ? ኧረ አንቺ ዱንዱ ዱንዱ ዱንዱ ትልቅ ሰው ትንሽ እንኳን አታክብሪ። ማን ነው ትልቅ ሰው? እችን አታውቃትም እንዴ እብድ እኮ ነች። እኔ ደግሞ ለዕብድ ጦር የለኝ ቋን ዞር ያለኝ ከዚህ ጋር ልብድ አደለውም በሆንም ትልቅና ስለሆንኩኝ ትልቅ። ፍቅር ከቤት ጠፍታ ቤዛ ጋር እየኖረች ነበረ። በህልሟ ቤዛ ስርገላት አይታ ቤዛ ልቀቂኝ፣ ምን ያደረግሽ ነው እያለች ለብቻዋን እንግዲህ እንደ ዕብድ እያወራች ትገኛለች። ከዛ በኋላ ከህልሟም ስትነቃ እንግዲህ አጠገቧ ማንም የለም። ምን የሆንኩኝ ነው፣ ምን የሆንኩኝ ነው እያለች ራሷ ሰውነቷ ሁሉ ትመለከታለች። ዞር ዞር እያለችም ሰውም ትፈልጋለች ከአጠገቧም ዞር ዞር ስትል ሰውም አላገኘችም። ከዛ ምን ሊሆን ቆይ ነው እያለች ትገኛለች። ዳይመንድ እንግዲህ ውጪ ሆኖ ስፖርት እየሰራ እንግዲህ የባቡሬና ስትመጣ ይፈራበታል። ከዛ ኪንጎ አጠገቡ ሲመጣ አንተ ሲል አንተ ነህ እንዴ ብናት፣ ቆይ ምንድን ነው ማዘርዋ ስታያት እንደዚህ ምትደነባበረው አታያትም እንዴ እንዴት እንደምታስፈራ ማዘርዋ ይላል። ምን አይነት ልጅ ነህ አንተ ይሄ ልብ ያለህ ነው ከአንተ ጋር ምጓዘው እያለው እንግዲህ ቆይ አንተ ቆሜ ልጠብቅ እንግዲህ። እንደዛ እያለ ስትመጣች፣ እንዴ ምን የሆን ወይኔ ጉዴ ዳይመንድ ተባላሁ እያለ ምነው? ችግር አለ? አረ የምን ችግር? እኔ ዝም ብዬ ነው። ስምህ ማን ነው? እኔ ኪንጎ እያለ የተባተበ ይገኛል ማለት ዳይመንድ። አትርፋ እርግጥ ነው ስነግጭህ ይሆናል። አሁን ነገር ግን ሁሉም ተቀይረዋል። አትፍራ የኔ ልጅ ትለዋለች። አልፈራም እያለ አሁንም የተደባደበ ይገኛ ማለት ነው። ቆይ አንተ እኔ ፈርተሃይ ነው አውቄህ ነው አውቄ ብሃለሁ። እኔ ስታይ ነው ምትሮጦ። አሁን እንደ በፊት እኮ አይደለም፣ ብዙ ነገር ተቀይረዋል። ያኔን ብዙ ነገር ነበረ፣ አሁን ግን ተቀይረዋል። ከኪንጎ ጋር ልጄ ቢአጫውቷት፣ ልጄ ቢቻዋናት፣ እሺ ማዘሬ፣ እንሄዳለን ይላል ዳይመንድ ማለት ነው። ከዛ በኋላ እሷስት፣ አንተ፣ አቤት፣ ውርደት። የምን ውርደት ትላለህ እንዴ? ያኔን እኔን የሚያክል ኮብስተር እዛ ስትወራረጠኝ አላየህም? አንተ ሰውዬ፣ ቆይ አልሞታልኩ እንዴ? አንተ ዝምበል። አባባ ከሞተ በኋላ ማዘሯን ተቀይራለች። እሱማ ሰምቻለሁ፣ ከአሁን አሁን ተቀይራለች ብዬ ሰምቻለሁ። ሩታ እንዴት ናት? እሱማ አብራኝ አብራይ ለመሆን ፈልጋ ነበረ። አሹም የሚባል ልጅ መጥቶ እሱ እንግዲህ ወስ ፍቅር ጠፋች ብሎ ይዞብኝ ሄደ። ባክሷ አጠፋች አልጠፋች እሱ ሲያሽቀብጥ ነው ባክህተው። አንተ ሩታ ግን የሌለ ምርጥ ናት፣ ይሰማኛለህ? በቅምጥል ፊት እንደዚህ እንዳታወራ ቅድም አብረ ከሷ ጋር ስለቆምኩኝ እንግዲህ በጣም ተቆጥታለች። አንተ ባክተዋት ለእሷ ብዬ ነው ቆሜ። ልቅር በቀና እንሄድ እያሉ ሁለቱም ይሄዱ አሉ ማለት ነው። አሹን መንገድ ላይ ስትሄድ ቤዛ አገኝተው አንቺ የሰይጣን ግራ ከፈር እያላት ቆይ አንተ ከቤት እንዴት ወጣ ማየለችም? እኔማ ፍቅር ፍላጋ ነው የወጣሁት። አይተሻታል? ፍቅር ደግሞ እዛ እየዋሸቻቸው እንግዲህ ወይ መኝታ ቤቷ ወይም ሶፋ ላይ ነው እንጂ የት ሄዳለች? እሷ ኖረች አኖረች ምንም አትጠቅመም። እሱማ እኔ መቼ ለራሴ ተጨነቁኝ ያው ለእትዬ ብዬ ነው እንጂ ይላል። አሹ ወይኔ የኔ እናት የማይረባ ልጅ ወልዳ ትጨቃጨቃለች። በቃ ሄድ አሹ እንህ ወደ ቤት ቡና ልታፈይ ወይስ ወልድ ቀጂ እያለ አንቺ ምልት ሰር ያለሽ እያለ አሹ ቀልድ ባታል። አይ አይ ስራሽን ሁሉ አውቀዋለሁ። አይነሽ በጫው አይተሽ መጣሽ። አንተ ምንም አይመለከትህም አሹ ማን ስላስገባሽ እሱና ያለን ብላ ግፍትር አድርጋው ልገባ ስትል አሹ ምፈራህ እንዳይመስልህ መስለ እኔ እዚህ ጋር ቆሜ ልትገቢ፣ አሹ አታበሳጨኝ በሳጨኝ። ሁለቱም ግብግብ ግብ የፈጠሩ እንግዲህ፣ የባቡሬ እና ስትመጣ እማዬ እያለች እንግዲህ፣ ከዛ ልቀቃት እማዬ፣ ስራዋን መቼ ሰሙ። ምንም ታድርግ ምንም ታድርግ ሴት ናት ልቀቃት። ሴት ልጅ እንዴት በዚህ ልክታወራት አለ። አንተ ከዛ አመሰግናለሁ ማሚ ስትለው ጊዜ ምንድን ነው ችግራችሁ? ሚስትህ ናት ሲለው ጊዜ ማን እኔ? አሹ እቺ ሴት አንተ ተሞሽለ ማገባው እያለ አሹ አላደርጎም ቆሜ እቀራለሁ እንጂ እሷማ አላገባም። ቆይ ምንድነው አንተ ችግርህ? ምንድነው ያጣላችሁ? እስኪ አንቺ ነገ አይመለከተሽም ሲመስልኝ ከሌሊ ጋችሽ አውቄታለሽ። ኧረ አንቺ ደሞ ትልቅ ሰው ፊት እንኳን አታከብሪም። ማን ነው ትልቅ አታቃትም? እብድ እኮ ናት። እኔ እኮ ለእብድ ጆሮ የለኝም። ከዛ በኋላ የባቡሬ እናት ጥፊት ሰጣታለች። በሆነም እንግዲህ የልጄ ብዬሽ ነው ብላ አንድ ጥፊት አጭላት። እትዬ እርሶ ፊት እንደዚህ መጠላት አልነበረብኝም። በጣም ይቅርታ ይላል አሾ። እኔ የተበደለች መስሎኝ ነበረ። ሴት ልጅ ሆና እንዳትመጣት ብዬ ነበረ። ለካ እሷ ናት ባለጌ። እብዶች ስትል ማኑ እብድ ስትል ድንጋይ ስታነሳባት፣ እንግዲህ ወይኔ ስትል አሾ፣ ነይ ቁሚ እያለ እንግዲህ እጇን ሊጎስስቶ ያመጣል። በሉ እንደፈለጉ አድርጓ ይቅጠዋት ይላል እንግዲህ። በልጅነቷ ያተቆነጥጠችው አሁን ሊቆነጠጣት ብትል እሺ ትላለች። አንተ ግን እዚህ እግዚአብሔር ከዛ እቺማ እንግዲህ ውስጥ ገብቶ ሙሽልቅ ማድረግ ነበረ ሄጅ ጥፊ ከፊቴ ሁለተኛ እዚ ሰፈር እንዳላይሽ ይላታል አሹ እንግዲህ ይቅርበለኝ ልጅ ሴት ልጅ ስትበደል ስለማልችን ነው ይቅርበለኝ እሱማ ልክኖት ግን ሴት ልጅ እህት ናት እናትናት ሀገርናት ሚስትናት ግን ምን ያደርጋል እቺ የተረገመች ናት ይላል በቃ አላስቆምህ ፈጣሪ ያክብርልህ አሹ ይ በቃ ትለዋለች ማለት ነው ከዛም በኋላ እሱም እሺ ብሎ የሳቸውን ይመለከታል ማለት ነው። የቤዛ ስራና የቤዛ ተንኳል እየጨመረ እንጂ የሚቀንስ ነገር የለም። በየቀኑ እንግዲህ ሁሉም እንግዲህ እያንጫጫች ትገኛለች ማለት ነው። አንድ ስትል ቤዛ ጋር፣ አንድ ስትል ነዛ ጋር። በጣም እንግዲህ ታዋኝ የሆነች እንግዲህ ቤዛ የነሱን እየራባሻች ትገኛለች በሚያሳዝን ሁኔታ ማለት ነው። ለምለምና አዳይ ስራ መግባት አለብን እያሉ ይመካከራሉ። እኔ እኮ አንቺ ነው የምጠብቀው። ነገሮቹን እናስተካክልና በቃ እንደዛ ማድረግ አለብን። ሁሉም ወደኋላ አድርገን ወደፊት መሄድ አለብን። አውልልዬ እናደርገዋለን እያሉ እንግዲህ ልሂዱ፣ ትመጣና ጠገባቸው ቁጭ ትልን። ምንፈልገሽ መጣሽ? ናፍቃችኝ። ከመቼ ጀምሮ ነው እኛ የምትናፍቄን? ከዛሬ ጀምሮ። ፍቅር አይተሸታ? ላዳይ። አይ ምን ነው? ወይኔ ደብዬ ፍቅር ፍለጋ ተንከራተተ ማለት ፍቅር ደግሞ ወዴት ሄዳ ነው? እሱ የሚፈልጋት ፍቅር ጥሩ አልነበረችም። ከቤት ስትወጣ ዴቭን ተከትሏት ወጣ እያለች ትዋሻለች። አዳይም ደግሞ ፍቅር ከቤት ጠፋች። ዴ ከማንም በላይ የሚያሳዝናኝ ወንድሜ ነው። ፍቅሯ ሳይቀበላት በሱ ምክንያት ነው እሱ እንደዛ የሆነችው። እና እንደሚያገባሽ ሲሰማ ነው እንደዛ የምትሆነው። አላውቅም። በአሁንማ ዴቫ ፍላጎቱ እሷ ነው እያለች ትዋሻለች። ማናናገረሻ አንቺ፣ እሷ ነው እያወራኋት። ለማንኛውም ስሚ፣ በአሁኑም ወንድሜ ምርጫው እስካሁን አንቺ አልመለጠሽም። እረ ቆይ አንቺ፣ ምንድነው ለምንድነው በመሃላችን የምትገቢ ችግር ምትፈጥሪ? በእናታ ሰብቢ ዴቭ ሊያደርገው ነው ትላለች። የሚመስለው ነገር አታውሪ። ቤቴ መተሽ ዝም ብለሽ እንደ ቤት እንደ መጣለሽ አታውሪ። ስላዬ ብለሽ መተሽ እንግዲህ፣ ስለ ዴቭ ምንም ነገር ልታውረኛ አልፈለግም። ምንድነው ችግርሽ? አንዳንዴ ከኛ ጋር ጎን ትቆሚያለሽ፣ አንዳንዴ ጎ ለማጣላት ትሞክሪያለሽ። ምንድነው ፍላጎትሽ? ስለ አንቺ ምንም ነገር አይመለከተኝም። አዎ በወንድ መሽን መሃል መግባት የለብሽም። ለኔ ምንድ ነው ሌላ ትቶች ከሄደ በኋላ አሁን ደግሞ ወደ ለምለምት ዞርሽ እንደ በይሊዱ ሌላ ነገር ሲያከተልሽ ከዚህ ቤት መውጣት አለብሽ። ወይ ከሆነ እዚህ ቤት ያለም ምን ትሰራ ያለሽ? እሱማ ለሁለታችንም አይጠቅምም ማለትም አታውቂያለሽ። ለእኔ ምናች አይሆንም አራት ልጆች ያሳደገ ነው። የምን ልጅ እንግዲህ ባቡሬ እንግዲህ የሌሊ ሲያስቸግራት እንግዲህ የሊዱ ሲያስቸግራት አራት ልጆች አለኝ ብሎ ነግሯት ነበረ እንደዛ ስላላትም እንግዲህ ዲዱ ትሄድና የለምለም ሄዳ በረከት አራት ልጆች አለው ከሱ አራስ ውረጂ ትላለች። እንግዲህ ቤቱ ድረስ መታት አንቅሻለች አንቺም የቅርብሽ ትላለች። ሌልም ለምለምም ነገሩም ስለገባት እንግዲህ የዲዱ እየቀለደችባት ትገኛለች ማለት ነው። ለአዳይና ለደ ስል ትቼ በተቻለው እንጂ አገሬ ላይ እኔ ፍቅረኛ አለኝ። እሱ የጠበቁ ነው። ቆይ ፍቅር ወዴት ነው? ወዴት ሄዳለች? ዝበ ፍለጋ ወዴት ሄደ እሱማ አላቅም። በቃ ከእናንተ ጋር መቀመጥ አያስፈልገኝም እሄድ አለብኝ እያለች መስሚያቸው ጥጥኖው እያለችም በይ እያለቻቸው ትታ ትሄዳለች። የለምለምና የአዳይ ማለት ነው። እንግዲህ አበበ የአባቴ ንብረት እፈልጋለሁ ሲል እንግዲህ አባትህ የልጄ ብሎ ያስቀመጠ ነገር የለም። ስለዚህ ተው ጫና አትሳሳት። በቼ ባልተውም የዛሬ የነበረን ቆይታ በዚሁን አበቃለን። በቃላን በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ እሰናበታለሁ።